ልብስን የምናክተብ ነው። ሂጅ ወረዛ፣ በእናትሽ አቆሸሸችኝ። በእናትሽ ይዞ ጓደኞች አንድ አነት ነክተ ያቆሸሸችኝ በእናት የአንቺ ልጅ ግን የገቢ ምንጭ መጣራት አለበት። ቅድም የገፈተር ካት ሴት ኔ በሆንስ ምን አቶኝም። እሷ እኮ ስራዋ መሸከም ነው፣ ደግሞ ልብሷ። የሰው ልጅ የሚያስከብረው ልብሱ ሳይሆን ስራው ነው። እንደዛ ሁኛ ቋሸሽ ከኝ፣ ነገ ቦድቅ ረግጠኸኝ ነው የምታልፈው። እንደ እናንተ አይነት ጓደኛ ከእንቅፋት ድንጋይ ይሻላል። ደግሜ መንገድ ይሌላያቸው አልፈልግም። ምሩ እያላመረብኝ። አዎ የኔ ልጅ ውብ እኮ ነሽ። ልብስ ማንሰጠሽ ተሰሊ። ተቀበልኩኝ እናቴ፣ እግዚአብሔር ይስጣት። ለክፉ ቀንሽ ሆናሻለች። አዎ እናቴ፣ ልጄ ወይማ አንገት ሽ እኮ ባዶ ሆነ ልጅ። እማዬ ለብልጥንጂ አፍቅር ያትበር እንኳን ለዚህ ያበቃሽ ልጄ። ከአባትሽ የቀረኝ ትዝታ ይሄ ብቻ ነው። ፈጣሪ ጠበቅሽ። አሚን እናቴ። እናቴንስ ዛሬ ስ ምን እንደሆንሽ አትነግሪኝም? ወንድም ያርግዣለሁ እና ለምንድነው የከፋሽ? ቦይ ፍሬንድሽ እኮ ስትነግሪው ደስ ይለዋል። ይህኔ ፍቅር ነው። ቻቦባ ካሌቦ ወይ ምሩይ አርግዣለሁ። አንቺ አቀል ልጅ እባክሽ፣ እውነት ይቀልድኩ አይደለም። ምን ማለት ነው? ቆይ አትጠነቀቅም ነበር? እኔ ስጀምር በዚህ ዕድሜ ልጅ አልፈልግም። እንደምታደርግ ያድርግም። ከስንት ጊዜ በኋላ ዛሬ ተገናኘ፣ አልናፈኩም ነበር? ይበቃናል ልልሽ ነው የመጣሁት። ፍቅርሽ ከሰላም በላይ ጭንቀት ሆኖብኛል። ይበቃናል። ለምንድን ነው ተታኝ የምትሄድ እየመሰለኝ ያለው? ዝም በለሽ እኮ እየተጨነቅሽ ነው። መቼም አልተውሽ ፍቅርህ ካለቀብህ ንገረኝ፣ ግን እሺ። ውፍ ምሮ ጭንቅላትሽ ውስጥ ማይሆን ነገር እያሰብሽ እኔን አታስጨንቂ፣ እሺ። ቅርታ ጊዜው ደረሰ አይደል? መጀመሪያም ስነግርህ ማመን አልፈለግክም እንጂ ውስጤ ሲነግረኝ ነግሬህ ነበር። ከቻልሽ ህይወትሽን ኖሪ። ለወሰድኩብሽ ጊዜ በጣም አመሰግናለሁ። አንተን የማጣት ፍራቻ አንተን በማጣት ተጠናቀቀ። እሺ ቆይ ቆይ ቆይ ቆይ። ያ አመሰግናለሁ አባት። ኧረ አባት አባት አባት፣ ችግር የለው። እቃውን ጥሎ አስቆየኸኝ እኮ። አሁን ብሩን ስጠኝና እጅ ላስገባላቸው። ወይኔ ብሩን! ምንድን ነው ብሩን ጣልከው እንዴ? ፈጣሪ ሆይ! በጣም ጥሩ ሰው ነሽ። የእውነት አመሰግናለሁ። አንተም ጥሩ ሰው ነህ ስትረዳኝ፣ አይደል? ይረሳኸው። አሁን እኮ የጥሩነት ክፍያው ክፋት ሆኗል። እንደዚህ አይነት ቤት ይገኛል እንዴ? ምሩ ባቢ፣ ደህና ነሽ? ግን ደህና ተለውጠሻል ግን። በስመ አብ አይደል? አንተም ጥሩ ላይ ነህ። ጸጉርሽ ተወደው ነበር። ቆረጥኩት። የኔን ትዝታ ለመቁረጥ ነው ነበር። ሱቁ ያምራል። ቆንጆ ነው አይደል? የኔ ነው እውነት። አዲስ ለውጥ እንዳሰብከው እየኖርክ ነው? አዎ፣ ሰው አይደለም ዝቅታ ላይ ብቻ አልቆይም። አንቺስ? እኔማ እኔም ደህና ነኝ። የምትወጂው ሽቷለኝ። እነዚህን ትዝታዎችን አላጠፋዋቸው። ስንት ነው? አመሰግናለሁ።